ስሚ፣ አንተ አሽቃባጭ አህያ፣ የት ይዟት የገባ መሰለች ዱባይ እኮ ነው። እኔ ከቡራ ጋር ቪዲዮ እስከሚሰለችሽ ነው ምልክልሽ። ሰርቼ ካላሳየሁሽ ምን አለሽ ትይኛለሽ? ምን ትመስላለች? በእግዚአብሔር እንግዲህ ከብሩኬ አፍቃሪዎች ጋር ቤተሰብ ፉክክር ላይ ነን ያለ ነው። እንግዲህ እንደሰማችሁት ነው። ሁሌ እንደተሰደፍኩ ነው። እንግዲህ ልቻለው ቻለው ልቤ ነው የሚባለው። በጣም ነው የሚገርማችሁ። ቤተሰብ እንግዲህ ቡሩኬን አብረው ቢሄዱ የት ሚሄዱ መሰለሽ? ዱባይ እኮ ነው የሚመጡት። ቡሩኬ ከሀይሚ ቡሩኬ መለየትኔ ለደቂቃ አቅተኝም ነው ያለችው። እስቲ እናያለን። እንግዲህ አንቺ አንቺ እንደ ወንድ ከሆንሽ ከቡሩኬ ጋር ሁነሽ ፎቶ ከላክሽልኝ እንኳን ታዩ ቪዲዮን ፎቶ ከላክሽልኝ እኔ ላንቺ አጨብጭቤ እውነት የፈለግሽውን ነገር አረግልሻለሁ። የፈለግሽውን አንቺ ለኔ ከኔ ምትፈልጊውን ነገር አረግልሻለሁ። እንደዚህ እንደፎከርሽ ግን ካላደረግሽው በቃ እኔ እንጃ እኔ ጭቃ ነው ምልሽ። በቃ ማትረቢ ጭቃ የሰው ፍቅረኛ ላይ ዓይንሽን የምጥይ አጋሰስ ነው ምልሽ ማለት ነው። እኔ በነገራችን ላይ ሰደባችሁኛል ሰደባችሁኝ አይዶንት ኬር ለኔ አይለጠፍብኝም። ገብቷቸዋል። እኔን እንደሚያሰቃዩኝ እኔን እንደሚሳደቡኝ እኮ ሀይሚንም እኮ እንደዛ እኮ ነው የሚያደርጓት። ቤተሰብ ሀይሚም እንደዛ ነው የሚያደርጓል። ለሀይሚም ነው እንደዛ ዛቻ የሚልኩላል። ለሀይሚም ነው ሁሉን ነገር የሚናገሯት እና ዱባይ ሲሄዱ እኔ በቀደም ተናግሬ አለሁ። ዱባይ ሲሄዱ መጠንቀቅ አለባቸው። ዛሬ ሀይሚዬና ቡራ ወደ ዱባይ ይሄዳሉ። ምርጥ የዱባይ ደግሞ ጀግና የሆኑ ሴቶች አሉ። ሀይሚዬና ቡራን ተቀበሉልን በደንብ አድርጋችሁ። ብዙዎቻችሁ ዛፍዬ አንቺ ዱባይ ነው ወይ ያለሽው? ዱባይ ከሆንሽ ተቀበያቸው። አቤት እኔ ዱባይ ሁኜ እነ ሀይሚና ቡራን በተቀበልኩ። ግን ዱባይ አይደለውም። እኔ ቤተሰብ፣ ብዙዎቻችሁ ዛፍዬ ተቀበይ፣ ዱባይ ከሆንሽ ብላችሁኛል። ግን እኔ ዱባይ አይደለውም። ኢትዮጵያን ሁሉ ኢትዮጵያን እያልኩ ቢነገርኳችሁ ግን አንዳንዶቻችሁ ሌላ ሀገር ያለው ውጭ ሀገር ያለው ምናምን አረብ ሀገር ያለው ነው መስላችሁ፣ አብዛኞቻችሁ ልጆች ማለት ነው። እኔ ኢትዮጵያ ነኝ ያለሁት ቤተሰቤዬ፣ እኔ ፍቅሮችና ይሁላችሁ። አደገኛ አደገኛ ዛቻዎች እየደረሱ ነው፣ ስድቦች እየደረሱ ነው። አብሮ የሚሄድ ስለሚሄዱ ብቻ በጣም ምቀኛ በዝቷል። ቤተሰብ በጣም ራሳቸው መጠንቀቅ እንዳለባቸው ሀይሚና ቡራ ይሄን ቪዲዮ ቢያዩ ጥሩ ይመስለኛል ማለት ነው። ሁላችሁም ይሄን ቪዲዮ እየቆራረጣችሁ ቲክቶክ ላይ ምናምን ላይም ውሰዱ ሲወለዱ እነ ብሩኬ ጋር እንዲደርስ አድርጉልኝ ማለት ነው። በጣም ምቀኛ እነሱን እየተከታተለ ነው ያለው። እኔ አላቅም ብቻ እኔ ቡራን ለምን እንደዚህ በእንደዚህ አይነት እኔ ሌላ እልህ ነው መሰለኝ አላቅም። ቤተሰብ ከሀይሚ ጋር ልህ የተያያዙ ይሁኑ አላቅም ብቻ ምን እንደሚፈልጉ እኔ አልገባኝም። እኔ እኔ ብያቸዋለሁ። እኔ እግዚአብሔር አይጥለኝም እግዚአብሔር አያሳፍረኝም ብዬ እግዚአብሔር ደግሞ እኔን አላሳፍረኝም የማሳፍር ጌታ ነው ያስኩት። ስለዚህ አላሳፈረኝም። እነ ቡራና ሀይሜ አብሮ እንደሚሄዱ የምስራች ሰማን ትላንትና። ዛሬ እንግዲህ ዱባይ ይገባሉ። ቤተሰብ ዱባይ ሲገቡ ደግሞ ቪዲዮ ሰርተን እናቀርብላቸዋለን ብለዋል። እኔ በጣም እግዚአብሔር እየመፈራው ሀይሜና ቡሩኬ መሀል ላይ ምንም ነገር እንዳይገባ ነው እንደው በስተት እንኳን በስተት እንኳን እንደው የሆነ ቦታ እንኳን ቢሄዱ አድናቂዎች ብለው አውቆ ፎቶ ሊነሱ ይችላሉ። ከነ ብሩኬ ጋር አውቆ ፎቶ ተነስቶ ፍቅረኛ ይሄው አብሬው ተገናኘው ምናም ብለው ሌላ ሌላ ነገር ስለሚያሳቡ ብሩኬ መጠንቀቅ ነው ያለበት። እንደዚህ አይነት ሴቶች በጣም አደገኛ አሉ። ዱባይ ላይ አደገኛ ሴቶች እንደዚች አይነት አጭበርባሪዎች፣ እንደዚህ አይነት አጭበርባሪ በጣም ብዙ አሉ። ስለዚህ እሱ ምንድነው መጠንቀቅ ነው ያለበት። አሁን ምንድነው ነው እኛን ብሩኬና አይሜን ለማጣላት ብዙ ታምር ሊሰሩ ይችላሉ። በዚች ሰባት ቀን ውስጥ ብዙ ታምር ውስጥ መስራት ስለሚችሉ መጠንቀቅ አለበት። ቡራ በሚሰራው በሚሄድበት ቦታ መጠንቀቅ አለበት ማለት ነው። ቤተሰቦች እንግዲህ እቺ ድሩዬ እቺ ጋጠወጥ ሳምታችኋል ምን እንዳለች ምን እንደተናገረች ማለት ነው። እኔ ስለብኝ እኔ እንደፈለግሻ ማድረግ ትችያለሽ። ከእኔ ምንም የሚለጠፍብኝ ነገር የለም። አሁንም አሁንም እፎካከርሻለሁ። አሁንም ከአንቺ ጋራ ከመፎካከሬን አልተውም ለምን መሰለሽ ሀይሜና ብሩኬ ስለማይለያዩ ያ ይሄኛው እሷ እንትቶ ሄድ አይችልም እሷም እሱን ትቶ መሄድ ትታ መሄድ አትችልም አንድ ናቸው በቃ እና ሀይሜና ብሩኬን ለመለያየት የምትፈልጉ ሰዎች ወንዶችም ስነ ስርአት ያዙ ሴቶችም ስነ ስርአት ያዙ ተውረፉ የሰው ፍቅረኛ ለአይን መጣል ጥሩ አይደለም እና ይሄን ነው የመከርኳቸው፣ ያለው ማለት ነው። ሀይሚዬ መጠንቀቅ አለባት። ከቡራ ተለይታ ወደ ወደዚህ ወደዚህ ማለት የለባትም። አብሮ እንደወጡ አብሮ ተዝናንተው አብሮ ምን ብለው መምጣት ነው ያለባቸው። መሀላቸው ላይ መጥፎ ነገር እንዲገባ አንፈልግም። ዱባይ ሂዶ በሰላም እንዲመጡ ነው የምንፈልገው። እዛም ደግሞ ተጣልተው ደግሞ ችግር እንዳይፈጠር እኛ አንፈልግም። መጠንቀቅ አለባቸው። ቤተሰብ መጠንቀቅ በጣም ጥንቃቄ መውሰድ አለባቸው። በጣም አደገኛ ናቸው። አሁን እቺ ማናግራ እቺ እቺ አሁን ምትልክልኝ በጣም ማፊያ አደገኛ፣ እዛ ካፌ ነው የምሰራው፣ አደገኛ ማፊያ ካፌ ነው የምሰራው፣ እኔ እንዳለ ደርሶኛል። የሷ እንትን ካፌ ነው የምሰራው፣ ካፌ ራሷ ካፌ ያላት መሰለኝ ልጅቱ። ይች ልጅ ማለት ነው እቺ አሁን እኔ የሰደበችኝ ካፌ አላት እዛ። በጣም አጥማጅ ነች። ስለዚህ ብሩኬ መጠንቀቅ አለበት ካፌ ምናምን እንኳን ትሄዱ ትልቅ ተለቅ ተለቅ ያለ ቦታ ሄዱ እንጂ እንደዚህ እንትን ቦታ መሄድ የለባችሁ ነው የምለው በተረፈ ቤተሰብዬ ሰላሙን ነው የምመኝላቸው የሚወዳት የሚያከብራት እመቤት ማርያም በሰላም ወስዷቸው በሰላም የሚመልሱ ዛሬ ወደ ዱባይ ጉዞ ለሊት ነው። ትላንት ለሊት ዛሬ ለዛሬ ለሊት ነው የሚሄዱ ማለት ነው። እኔ ዛሬ ገብተዋል ማለት ነው ዱባይ። እነ ብሩኪና አይሚ መልካም መንገድ ይሁንላቸው ነው ምለው። ደስ ብሎኛል ለነሱ። አሁንም ድግ ድግ ድግ ድግ በሉልን። ምቀኛ ሸረኛችሁን ወደዛ የያዝልን ማለት ነው። ቤተሰብዬ ይሄን ቪዲዮ በደንብ ላይክ ላይክ ላይክ ላይክ ላይክ ሼር ሼር ሼር ሰብስክራይብ ሰብስክራይብ አርጉት እሺ። ወዳቸዋለሁ። ቻው ደህና ዋሉልኝ፣ የእኔ ፍቅሮች፣ የእኔ ማሮች፣ የጨረቃ ፋሚሊዎች ክበሩልኝ። ስለምትወዱኝ ስለምትወዱኝ አመሰግናችኋለሁ የእኔ ፍቅሮች፣ ባይ።